በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አስቴር። መቄደናዊ የሃማዳት ልጅ ሃማ ግን ከእውነት ነገር የወጣ የፋርስ ደም የሌለው እንደመሆኑ ከኛ ቸርነት እርቋል፣ በእኛ ዘንድ ሲሆን ባዕድ ሆኗል። እርሱም በህዝቡ ላይ ሁሉ ሹመትና ባለሟልነትን አገኘ። አባታችን እስክንለውና የመንግሥታችንንም ዙፋን ሁለተኛ እስክንለው የወደደውን ሹመት አገኘ። ዳግመኛ ይሄ አልበቃ አልበቃውም። ነገር ግን ታብዮ ከመንግስታችን ያወጣን ዘንድ ሰውነታችንንም ወደ ጥፋት ይወስድ ዘንድ አሰበ። በሁሉ የሚጠቅመን የሚያድነን የሚያገለግሉን መርዶኪዎስንም ያለ ነቀፋ የመንግስታችን ተባባሪ የምትሆን አስቴርንም በብዙ ተንኮል ነገርንም በማሳመር ከወገኖቻቸው ሁሉ ጋር ያጠፋቸው ዘንድ ለመነ። ስለዚህ ነገር በየዋህነት እንኖራለን እና የፋርስን መንግስት አገኘን። እሱ ግን ወደ መቄዶን ያዘዘው ዘንድ አሰበ። እኛ ግን ያጠፋቸው ዘንድ የፈለጋቸውን አይሁድ በክፋት እንዳይደሉ፣ ነገር ግን በእውነተኛ ሕጋቸው እንደሚኖሩ አገኘናቸው። በእውነት ለእኛና ከእኛ በኋላ ለነበሩ እንደ ልባችን ቅንነት መንግስታትን ያዘጋጀልን የልውላን የታላቁ የህያው እግዚአብሔር ልጆች ናቸው። ነገር ግን የሃማዶት ልጅ የሆነ የሀማን ትእዛዝ የላከውንም ደብዳቤ ቃል ባሰሙ መልካም ነገር ታደርጋላችሁ። እርሱ ራሱ ይህንን ነገር አስቦታልና ሁሉን የሚገዛ እግዚአብሔር ፈጥኖ ፍዳውን ስለከፈለው ከወገኖቹ ሁሉ ጋር በሱሳ ከተማ አደባባይ ተሰቀለ። ይቺ ደብዳቤ በግልጥ ዘረግታችሁ በቦታው ሁሉ አሳዩት። አይሁድንም በሕጋቸው ጸንተው ይኖሩ ዘንድ ተዋቸው። አስራ ሁለተኛ ወር አዳር በባተ በአስራ ሶስተኛ ቀን ከዛችም ጀምሮ እስከዝች ድረስ እስከዝች ሰዓት ድረስ ቀድሞ በመከራቸው ወራት ካስጨነቋቸው እራሳቸውን የሚከላከሉ ዘንድ ረዷቸው። ሁሉን የሚችል እግዚአብሔርም በጥፋታቸው ፈንታ ለእነዚያ ለተመረጡ ህዝብ ደስታ አደረጉላቸው። እናንተም በተጠሩት በበዓሎችን በታወቀ ቀን እንዲሁ አድርጉ። እነሆ ከዚያ በኋላ ለእኛና ለፋርስ ሰዎች በጎ ነገርን ለሚያደርጉ ሕይወትንም ይሆንላቸው። እኛን የሆነ እጅሉ ዘንድ ለሚወዱ ግን የጥፋታቸው መታሰቢያ ይሆንላቸው። ሀገሩን ሁሉ ወይም ከተማውን በሁሉም ቦታ እንዲህ ያላደረገ በጦርና በእሳት በማትም ይጠፋል። ጥፋቱም የሚሆነው በሰዎች ብቻ አይደለም፣ ነገር ግን በአውሮዎችና በአዋፎችም ላይ ይሆናል። አይሁድም ጥላቶቻቸውን እንዲበቀሉ በዚያ ቀን ይዘጋጁ ዘንድ የደብዳቤው ቅጅ በግዛቱ ሁሉ በግልጽ ቦታ ተዘርግቶ እንዲታይ ተደረገ። ፈረሰኞችም የንጉሱን ትዕዛዝ ይፈጽሙ ዘንድ ቸኩለው ወጡ። አዋጁም በሱሳ ከተማ ተነገረ። መርዶክዮስም ልብስ መንግስት ለብሶ የወርቅ አክሊልም ደፍቶ ከሐምራዊ ግምጃ የተሰራ መጎናጸፊያ ተጎናጽፎ ወጣ። በሱሳ ከተማ የነበሩትም አይተው ደስ አላቸው። ለአይሁድም ብርሃን ብርሃንና ደስታ ሆነ። ትእዛዙም በታወጀበት ደብዳቤውም በተገኘበት አውራጃና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣ ቀንም መልካምም ቀን ሆነ። ከአሕዛብ ብዙዎቹ አይሁድን ስለፈሩ ተገርዘው አይሁድ ሆኑ። መጽሐፍ አስቴር ምዕራፍ ዘጠኝ አይሁድ ጠላቶቻቸውን እንደተበቀሉ አዳር በሚባለው በአስራ ሁለተኛ ወር ከወሩ በአስራ ሶስተኛ ቀን ንጉስ የጻፈውን ደብዳቤ ደረሰ። በዛች ቀን የአይሁድ ጥላቶች ጠፉ። ስለፈሯቸውም አይሁድን የሚቃወም ሰው አልነበረም። መርዶክዮስን መፍራትን በላያቸው ስለወደቀ በየሀገሩ የነበሩ አዛውንትና ሹሞች አለቆችም፣ የንጉሱም ጸሐፊዎች ሁሉ አይሁድን አከበሩ። መርዶክዮስ በመንግስቱ ሁሉ ይከበር ዘንድ የንጉሽ ደብዳቤ ያስገድደው ነበርና አይሁድም ጥላቶቻቸው ሁሉ በሰይፍ እየሞቱ እየመቱ ገደሏቸው፣ አጠፏቸውም። በሚጥሏቸውም ላይ እንደወደዱ አደረጉ። አይሁድም በሱሳ ከተማ አምስት መቶ ሀያ ሰው ሰዎችን ገደሉ፣ አጠፉ። ፈርሴንስ፣ ዴልፎን፣ ፋስጋ ርዳት በሪያ ሰርበክ መረመሲማ ሩፋዮስ አርሳዮስ ዛቡታዮስ የሚባሉትን በቡጊያዊ የሐመዱትን ልጅ የአይሁድን ጥላት የሐማን አስሩን ልጆች ገደሉ። በዚያም ቀን ገንዘባቸው ሁሉ ዘረፉ። በሱሳ ከተማ የተገደሉትን ሰዎች ቁጥርም ወደ ንጉሱ ተላለፈ። ንጉሱም ንግስቲቱ አስቴርን አይሁድ በሱሳ ከተማ አምስት መቶ ሰዎችን ገደሉ አጠፏቸውም። በቀሩትም በንጉሱ ሀገሮች እንዴት አድርገው ይሆን? እንግዲህ ይደረግልሽ ዘንድ የምትፈልጊው የምትፈልጊው ምንድነው? አላት። አስቴርም አይሁድን ነገ ደግሞ እንዲሁ እንዲያደርጉ አስሩንም የሐማ ልጆች በግንድ ላይ እንዲሰቅሉ ይፈቀድላቸው አለችው። ንጉሱም ይህንን ይደረግ ዘንድ ይፈቀደ፣ በከተማም ለሚኖሩ አይሁድም የሐማ ልጆች በድን ይሰቅሉ ዘንድ አዘዘ። አይሁድም ማዳር በሚባለው ወር በአስራ አራተኛው ቀን ከሱሳ ተሰበሰበው ሶስት መቶ ሀያ ሰዎችን ገደሉ፣ ነገር ግን ንብረታቸውን አልዘረፉም። የቀሩትም በንጉሱ ሀገር ሁሉ አይሁድ ተሰብስበው እርስ በርሳቸው ተረዳዱ ከጠላቶቻቸውም አረፉ፣ ከሚጠሏቸውም አዳር በሚባለው ወር በአስራ ሶስተኛ ቀን አስራ አምስት ሺህ ገደሉ። ነገር ግን የዘረፉት የለም። በዚያ ወር በአስራ አራተኛ ቀን አረፉ። ያችንም ቀን ከግብዣ ከደስታም ጋር የእረፍት ቀን አደረጓት። በሱሳ ከተማ የነበሩትም አይሁድ ግን በአስራ አራተኛ ቀን ተሰብስበው አረፉ። አስራ አምስተኛ ቀን በዓልና ደስታ አደረጉ። ስለዚያ በገጠር መንደሮች ተበታትነው የሚኖሩ አይሁድም አዳር በሚባለው ወር አስራ አራተኛ ቀን የደስታና የመጠጥ የመልካም ቀን እርስ በርሳቸውም ስጦታ የሚሰጣጡበት ቀን አደረጉት የፋርም በዓል መርዶክዎስ ይህን ነገር በመጽሐፍ ጻፈው። በንጉሱ በአርጢኪስ ሀገሮች ሁሉ በሩቅም በቅርብም ላሉት ሁሉ ላከ። በየዓመቱ አዳር የሚባል ወር በአስራ አራተኛውና አስራ አምስተኛ ቀን የደስታ ቀኖች አድርጎ ይጠብቋቸው ዘንድ በእነዚያ ወራትም አይሁድ ከጥላቶቻቸው እረፍትን አግኝተዋልና አዳር የተባለው ወር ከሀዘን ወደ ደስታ ከለቅሶ ወደ መልካም ቀን የተለወጠ የግብዣ እና የደስታ ቀን ለወዳጆቻቸው ለድኖች ስጦታ የሚልኩበት ቀን ነውና፣ አይሁድም መርዶኪዎስ እንደ ጻፋላቸው ተቀበሉ። ሜቄዶንያ የሐመዱት ልጅ ሐማም አይሁድን በተንኮል ያጠፋ ዘንድ ተዋግቷቸው ነበረ። አዋጅም አውጆ ነበር፣ እጣም ጥሎ ነበር። እንዲሁ ወደ ንጉሱ ገብቶ መርዶኪዎስ ይሰቀል ዘንድ ጠይቆም ነበር። ነገር ግን በአይሁድ ላይ የተተነኮለው ክፉ ተንኮል በራሱ ላይ ተመለሰ። እርሱም ልጆቹም ተሰቀሉ። ስለዚያም እነዚያ ቀኖች እጣ ስለተጣለባቸው ፋርም ተባሉ። በዛችም ደብዳቤ ስለተጻፈው ቃል ሁሉ በውስጧ ስለተገኘውና ስላስገኟቸው ነገሮች ሁሉ በቋንቋቸው ፋርም ይሏቸዋል። አይሁድም ለራሳቸው ለዘራቸውና ከነርሱ ጋር አንድ ለሚሆን ሁሉ ከዚያ ስርዓት እንዳይወጡ የተጻፈውን ተቀበሉ። እዚያም ቀኖች በየትውልዳቸውና በየወገናቸው በየሀገራቸው በየከተማቸውና ለዘላለሙ የታሰቡና የተከበሩ ይሆናሉ። እነዚያም የፋረም ቀኖች ሁልጊዜ ይከበራሉ። መታሰቢያቸው ብለትውልድ ሁሉ አይደመሰስም። የአሚናዳብ ልጅ ንግስቲቱ አስቴርና አይሁዳዊ መርዶክዮስ ያደረጉት ሁሉ ጻፈ። የፋርምንም ደብዳቤ አጸኑ። ደብዳቤዎቹም በአርቴክስ መንግስት በ127 ሀገሮች ወዳሉ አይሁድ ሁሉ በሰላምና በእውነት ቃል ላኩ። እነዚያንም የፋርም ቀኖች መርዶክዮስ ንግስቲቱ አስቴር ለራሳቸው የጾም ቀን አደረጓቸው። በሕይወታቸውና በምክራቸውም አሉ። አስቴርም ይህን ነገር በትዕዛዝ አጸናቸው ለመታሰቢያም ጻፉ። መጽሐፍ አስቴር ምዕራፍ አስር ንጉሱም አርጤኬስ በመንግስቱ በምድርና በባህር ላይ ግብር ጣለ። የሐያሉና የብርታቱ የሀብቱና የመንግስቱ ክብር እነሆ በፋርስና በሜዶን ነገስታት ታሪክ መጽሐፍ ለመታሰቢያ ተጻፈ። አይሁዳዊ መርዶክዮስም ለንጉሥ ለአርቴክስ በማዕረግ ሁለተኛ ነበር። በመንግስቱም ታላቅ ሰው ነበር። በአይሁድም የከበረ ነበር። በወንድሞቹ ዘንድ የተወደደ ለሕዝቡ ሁሉ መልካምን የሚያደርግ ነበር። መርዶክዮስ ይህን ነገር በእግዚአብሔር ፍቃድ ተደረገ። የዚያም ህልም ጊዜ አላለፈምና ስለዚያ ነገር ያየሁት የህልሜ ነገር አሰበው። ፀሐይና ብርሃን የወጡት ብዙ ውሃም የተገኘበት ወንዝ የሆነች ያቺ ትንሿ የውሃ ምጭ ንጉሥ ያገባት ንግስትም ያደረጋት አስቴር ናት። እነዚያ ሁለት ዘንዶዎችም ሐማ እኔና ሐማና እኔነን የአይሁድም ስም ያጠፉ ዘንድ የተሰበሰቡት አሕዛብ ናቸው። ወደ እግዚአብሔር የወጮኹ ከመከራቸው የዳኑ ወገኖችም እስራኤል ናቸው። እግዚአብሔር ወገኖቹን ከመከራ አዳናቸው። እግዚአብሔርም ከመከራ ሁሉ አዳነን። እግዚአብሔር በሕዝቡ ዘንድ እንደዚህ ያልተደረገ ታላቅ ድንቅና ብዙ ታምራት አደረገ። ስለዚህም ነገር ሁለት እጣ አደረገ። አንዱ ለእግዚአብሔር ወገኖች ነው፣ ሁለተኛውም ለአሕዛብ ነው። እነዚያ ሁለት እጣዎችም በቁርጥ ፍርድ ቀንና ሰዓት በእግዚአብሔር ፍቃድ በአሕዛብ ሁሉ ላይ ደረሱ። እግዚአብሔርም ወገኖቹን አሰባቸው፣ እርሱም አነጻ። እነዚያም ቀኖች አዳር የተባለ ወር በባተ በአስራ አራተኛውና በ15ኛ ቀን በእግዚአብሔር ፊት በደስታ ተሰበሰቡ። በትውልዳቸው በእስራኤል ዘንድም ለዘላለም የሚያከብሯቸው ሆኑ። መጽሐፍ አስቴር ምዕራፍ 11 ሴጥሎሚያዊስ ቃልዮጳስ በንጉሱ በአርቴሚ